አንድ እውነት እንዳንስት አደረ አላችኋለሁኝ። አንድ እውነት እንዳንስት ቅዱስ ሚካኤል ቅዱሳን መላእክት ቅዱሳን ሁሉ መቤታችን ያማልዱናል፣ ያስታርቁናል። የሚያማልዱንና የሚያስታርቁን ግን ሁለት ነገር ስናሟላ ነው። አንደኛው በቃል ኪዳናቸው በአማላጅነታቸው የምናምን ከሆነ ብቻ ነው። አንደኛው እሱ ነው። እሱ ብቻ ግን በቂ አይደለም። ቅዱሳን እንዲያማልዱን፣ ቅዱስ ሚካኤል እንዲያማልደን፣ ዘትነ ማርያም እንድታማልደን፣ እሱ ብቻ በቂ አይደለም። በዚህ ዘመን ብዙ ሰው ቅዱሳን ያማልዳሉ የሚለውን መቀለጃ አድርጎታል፣ ከመናፍቃን ባልተናነሰ መንገድ። ለምሳሌ ብዙ ሰው እንደ ልቡ ሲዘል ይውልና አንተ ተው ንስሓ ግባ ሲባል አይ ችግር የለውም መሬታችን ታማልደኛለች፣ ቅዱሳን ያማልዱኛል ይላል። ይሄ በቅዱሳን ላይ መዘበት ነው። በኋላ ታሪኩ ላይ አመጣላችኋለሁ። ቅዱስ ሚካኤል መላከ ምሕረት እንደሆነው ሁሉ እምቢ ስንል መላከ ማዕት ይሆናል። ቅዱስ ሚካኤል አማላጅ ብቻ አይደለም፣ ቀጭም ጭምር ነው። አስታራቂ ብቻ አይደለም፣ አስቀጭም ጭምር ነው። አዎ እስራኤልን እንዳዳነ ሁሉ እስራኤል እንዲጠፉም ታዞ መጥቶ አድርጎታል። ይህን ማወቅ አለብን እና የቅዱሳን ቃል ኪዳን እንመን። ነገር ግን በቅዱሳን ቃል ኪዳን ላይ አንዘብት፣ አንቀልድ አንድ ክርስቲያን መድኃኒታችን ኢየሱስ ክርስቶስ እግዝትነ ማርያም በቅዱስ ዮሐንስ ወንጌል ምዕራፍ ሁለት ቁጥር አምስት ላይ ብላ ምንድን ያስተማረችን እግዝትነ ማርያም ሁሎ ዘይቤ ለክሙ ግበሩ፣ የሚላችሁን ሁሉ አድርጉ። መጀመሪያ አንድ ክርስቲያን ክርስቶስ መድኃኔ ዓለም የሚለውን ነው ማድረግ ያለበት። ክርስቶስ መድኃኒታችን የሚለውን ነገር ሆን ብለን እየጣስነ እግዝትነ ማርያም ታማልደናለች ብለን እንዳንጠብቅ ቅዱስ ሚካኤል ያማልደናል ብለን እንዲያውም ይቀጡናል፣ ይጣሉናል እሱም ነገር እንዳንረሰው ና፣ በቅዱሳን ቃል ኪዳን ላይ አንቀልድ። ቃል ኪዳን እንዴት ነው የሚሰራ ካላችሁ የቅዱሳን አማላጅነት የሚሰራ እንዴት ነው ቅዱሳን የሚያማሉ? ስለኛ አይደለም ስለ እግዚአብሔር ቸርነትና ስለ እነሱ ቅድስና ነው። ነገር ግን ደግሞ ያ በባዶ ሜዳ አይደለም። እኛ አንደኛ፣ ቅድም እንዳልኳችሁ ቅድስናቸውን ማመን አለብን፣ ቃል ኪዳናቸውን ማመን አለብን፣ መማፀን አለብን። አንድ እሱ ብቻ በቂ አይደለም ብያችኋለሁ ቅድም። ሁለተኛ የሚያስፈልገው ነገር ምንድን ነው? ክርስትናን የቻልነውን ያክል መኖር አለብን። ተኝተን አደለም ቅዱሳን የሚያማልዱን፣ ተንጋለን አደለም ቅዱሳን የሚያማልዱን፣ ህግጋትን አቅማችን የቻለውን ያክል እየፈጸምነ ብቻ ነው። አንድ ክርስቲያን መድኃኔ ዓለም ኢየሱስ ክርስቶስ በወንጌል ሐዋርያት በሲኖዶሳቸው በየመልእክቶቻቸው ያዘዟቸውን ትእዛዛት አቅሞ የቻለውን ያክል መጠበቅ አለበት። ሲያቅተን የቅዱሳን አማላጅነት ያን ይደግፈናል። በነገራችሁ ላይ የቅዱሳን ቃል ኪዳን ማማለድ ማለት እኮ ከእሳት ማዳን ብቻ አይደለም። ከእሳት የምንድንበትን ህግ እንድንሰራ የቅዱሳን ቅዱስ ሚካኤልን አባቴ ሚካኤል ከጋነ እሳት አዳነኝ ብቻ አይደለም። ቅዱስ ሚካኤል አባቴ ጌታዬ፣ ኢየሱስ ክርስቶስ ፈጣሪ ፈጣሪ ያዘዘኝን ህግጋት እንድሰራ በአማላጅነት እርዳኝ ብሎ መጸለይም ነገር ነው። እርዳኝ ብሎ መጸለይ እንኳን ነገር ነው። እና ህግጋትም እንፈጽም አለብን ሰባት ቤተ ክርስቲያን መጠበቅ አለበት። እሱን እሱን ማወቅ አለብን እና እችን እንደ ማነሻ እንያዝ። ከቅዱሳን ክብር የማርያም ክብር ይበልጣል። ስለዚህ ማርያም ሆይ ከፍ ከፍ እናደርግሻለን ይላል መጽሐፍ። ወበእንተ ዝ ናዐብየኪ እስመ ወለድኪ ለነ መብላዕ ጽድቅ ዘበአማን ወስቴ ሕይወት ዘበአማን። ማርያም ሆይ ስለዚህ እንወድሻለን ኦ ማርያም ናፈቅር በእንተዚ ናፈቅረኪ ወናአበየኪ ማርያም ሆይ ስለዚህ እናወድሻለን፣ ከፍ ከፍም እናደርግሻለን፣ እናወድስሻለን። እስመ ወለድኪ ለነ መብላ ጽድቅ ዘባማ የጽድቅ ጠን የሚያንከራ ትተወዝፍክ ረሃብ ሁለመና ያጎበጠው ትውልድ፣ ጉሮሮው በንጹሕ ውሃ ጥማት የደረቀበት ትውልድ የሕይወት ወይን ሆኖ ክርስቶስ ተወለደ። የሕይወት እንጀራ ሆኖ ተወለደ። ስለዚህ የሕይወት እንጀራን ወልደሻል፣ ማርያም ሆይ እንወድሻለን። የሕይወት መጠጥን ወልደሻል፣ ማርያም ሆይ ከፍ ከፍ ከፍ ከፍ እናረግሻለን። ከቅዱሳን ክብር አንቺ ክብር ይበልጣል፣ ማርያም ሆይ እናወድስሻለን። አባ ሕርያቆስ ነው ያለው። ምክንያቱም የሕይወት እንጀራ ወለደች። ሰማይና ምድር ያጸናው ክርስቶስ ከማርያም ነው የተወለደው። ስለ ክርስቶስ ብንናገር ሰማይ ወምድር ይጸና ዘእንበለ ስመ እግዚእነ ኢየሱስ ክርስቶስ፣ ሰማይና ምድር ያለ ኢየሱስ ክርስቶስ ስም አልጸናም። ሰማይና ምድር የጸናበት ስም ነው። ክርስቶስ ኢየሱስ የሚለው ስም በወደቀ በተነሳ ምን ጠራው አይደለም። በክብር ከፍ ያለ ስም ነው፣ ሰማይና ምድር የጸናበት። ስድስቱ ማየ መሳብቅት ኮነ ወይነ ዘን በለ ስመ እግዚእነ ኢየሱስ ክርስቶስ፣ ስድስቱ የድንጋይ ጋኖቿ ያለ ኢየሱስ ስም ወይን አልሆነ። ማርያም ናት ለጨለመው ዓለም ብርሃን፣ ዋው ለሚለው ዓለም የወይን መዓዛ እንዲያገኝ ክርስቶስን የወለደች እሷ ሷናት። ይሁን እንብላ ስሟ ለዘላለም የተመሰገነ ይሁን። እኔ እንደውም ከዚህ ቪዲዮ ጀርባ የሚያሳስበኝ ነገር ኦሮሚያ ላይ የሚገኙ ርቶ ምንም ሴራ የለም፣ ምንም ምንም የሚሰራ ሴራ የለም። ፈልጋ ነው የወጣችሁ ፈልጋ ነው እየመነፈቀችው ወይ ደግሞ ሻዲ ያዘችው እንጂ ምንም ምንም ተደርጋ አይደለም። ዮንዬ፣ ያንተ ሐሳብ ይገባኛል፣ ያንተ እይታም መልካም ነው፣ ቆንጆ ነው እይታ። ነገር ግን እቺ ሴት ግን ምንም ፈልጋ አይደለም፣ ምንም ምንም ሆነ አይደለም። የሆነ ነገር ከጀርባው አለ። ምናልባት ከጀርባ ያለው ወይ ወንድ ይሆናል ሰምቲንግ ወይ ደግሞ ጥቅም ይሆናል እንጂ ምን ማንም ሰው ሊያስገድዳት አይችልም። ሰውዲን ብትሆን እዚህም ብትሆን ማንም ማንም ማንም ማንም አስገድድህም። ሃይማኖት ሊያስገድድ የሚችል ሰው ማንም ሰው የለም። ብትገደድ እንኳን ብትገደድ እንኳን ሃይማኖትን መቀየር የለብህም። መሞት ካለብህ መሞት ነው ያለብህ እንጂ ሃይማኖት ተገዶ መቀየር ፌር አይደለም። ትክክልም አይደለም። ትክክልም አይደለም። መሲ እንደምታውቀው ከዚህ በፊት ችግሮኛል ምናምን ምናምን ስትል ነበረ። እንደዚህ ሆንኩኝ በዚህ ወጣው ስትል ነበረ። ከዛ ውጭ ምን ማን ያስገዳታል? አርሲ ላይም እኔ ምን አርሲ ነው ያለው አይደለ እንዴ? እኔ እኔ ኮሮሚያ ውስጥ ቆነ ያለሁት ማንም ቼክ አደረግህም። ማንም በዚህ ምናልባት አንዳንድ ተጽዕኖዎች አሉ። አው አንዳንድ ቢሮ ምናምን ላይ ተጽዕኖ ይኖራል። ይሄ ደግሞ ያለ ነው። ሃይማኖት ብትገደልስ መሞት ነው ያለብህ፣ እንጂ ገና ለገና ተጽዕኖ ተደረገብኝ ብሎ መውጣት፣ እስኪ ፊቷ እንደዚህ ባል ነገር የለም። እኛም በብዙ ችግር ውስጥ ነው ያለ፣ ነው ችግር ይኖራል። ነገር ግን አስገድዶ ሻዳያዝ የሚል ሰው ግን የለም። እንዴት ትባላለ? እንደዛ። ስለዚህ ሃይማኖት ነው ጸና ማለት ነው። መጀመሪያ ልክ እንደገባው ሰው አክት ያደርጋሉ፣ ያሸበሽባሉ። መጀመሪያ እንዲ እንዲህ እንዲህ እንዲ ቀፎ ምንም ነገር የሚያውቁት ነገር ግን የለም ጫፎች ናቸው። የኛ ቤት ልጆች አብዛኞቹ ሴቶቹ ወጥቶ የሚያሸበሽቡ አያቁም ምንም ነገር አያቁም። ወጥቶ ማሸብሸብና ማንበብ ይለያያል። እና አንተ ግን ጥሩ ነው ያየው የፊቷ ምናምን ያልኩት ነገር ፊቷ፣ ምንም ሜካፑን ተለቅልቃ ነው። ምንም የሆነች ነገር የለም። እና መሲ ቻው ነጋት ከራጋሪ ጋሪ ብያታለው ሀገራችን

ፈልጋል ሰላም ይፈልጋል ነጻነት ይፈልጋል። ሞት ሰለቸን፣ በጣል ደመሰስ ሰለቸን፣ ይበቃማል። ሀገሪቷ እረፍት ያስፈልጋታል። ሕዝቡ እረፍት ያስፈልገዋል። ስለኛ ዳይፈሰሰኮ በሱቁ ሰረኛ ተፈወስቶ ግላጀማ አስፈልግ

ሊቃውንቱ ይጸልያሉ ካህናት ይጸል ያሉ ምእመናን ይጸል ያሉ እግዚአብሔር ስለ ምን ዘጋይ ስለምን ይሰማል በሌላችን በዛ በዚህ ሳምንት እንዲህ አይነት ምስል ማታጋሩ መልካም። አሁን ውስጣዊ ትግል ላይ ትግሌን ጠልፋችን ለመጣል ይመስለኛል እና ምንላችሁ ፈልጌ ነው። የቲክታክ ፕላትፎርም እያወቁ የሚመጡትን በሂደት ኦርቶዶክሳዊ የመሆን እድላቸው በጣም ሰፊ ነው። እናት ቤተክርስቲያንን የመቀላቀል እድላቸው በጣም ሰፊ ነው። ግን ከዚህ የነበሩ መሐይማን በሁለት ጥቅስና እንዲሁም ደግሞ በአራት ጥቅስ ተደናግረው ከህይወት ወደ ጨለማ ይሄዳሉ። አዋቂዎች ወደ እኛ ይመጣሉ፣ የአል አዋቂዎች ደግሞ ወደ ጨለማ ዓለም ይገባሉ። እኔ የሚደንቀኝና የሚገርመኝ ቤተ ክርስቲያንን በደንብ በስርዓቷን የሚያውቋት ኦርቶዶክሳዊ ዶክትሪንን ጠንቅቀ የሚያውቁት ሰዎች ቢሄዱ የተወሰነ የጥያቄ ነገር በህሊና ይፈጥርብኛል ግን እንደዚህ ዝም ብሎ የቲክታክ ፕላትፎርም አሰስገሰሱን ነው የሚያስተዋውቀንን። እና እኔ አንድ ሰው ሄደ ብዬ አልደነቅም። ሲመጣ ነው ደስ ሚለኝ። ይሄ ማለት ምን ማለት ነው? ግን ከዚያ ቤት ነበርኩኝ ብሎ አፉን መክፈት ሲጀምር ያኔ እየተከታተሉ እግር በእግር ቅስሙን መስበር ነው። ጨርሻለሁኝ። ላይብ ላይ ነኝ አሁን።